ሰሞኑን ባስተላለፍነው መልእክት ላይ ልክ አሁን እንደተጠየቀው በይበልጥ የመጣው መልእክት ማርያም ሞታለች እንዴት ልትመጣ ትችላለች? የሚል ነው። አሁን ጉባኤው መረዳት ግን ያለበት ትልቁ ነገር ከትናንት ወዲያ በለቀቅነው የእመቤታችን የቅድስት ድንግል ማርያም ክብርና የጌታችን የኢየሱስ ክርስቶስ ቤዛነትን በተመለከተ ያስተላለፍነው መልእክት በአጭሩ እንደዚህ እንመለከተዋለን በተለይ ኦርቶዶክሳውያን የተዋሕዶ ልጆች በእምነታችሁ ጸንታችሁ እንድትኖሩ በሚጠየቀው ጥያቄ ሌላ አመለካከት እንዳይመጣባችሁ በማለት ነው እንደገና ደግመን በዚህ ለመነጋገር የሞከርኩት ልብ ብላችሁ ስሙ ሁለት ነገሮች ተነስተዋል በብዛት አንደኛ ቤዛችን ማን ነው የሚል ሁለተኛው ማርያም አንዴ ሞታለች እንዴ ተመልሳ ትመጣለች ይህን ሁለቱን አጠር አጠር አድርገን እንመለከታለን አሁንም በተዋሕዶ እምነታችን ጸንተን ነው የምንኖረው በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስን ቅድስት ቤተ ክርስቲያናችን ቤተ መቅደሳችን ውስጥ መጥቶ ለተመለከተ በእውነት የክርስቶስን ቤዛነት የሚገልጥ ነው። በዓመት አንድ ጊዜ ቤዛ ወይም የአርያሙ መድኃኒት የሚባለው እሁድ ቀን የሚከበረው ሆሳዕና ብላ የምታከብረው ቤተ ክርስቲያን የቤዛነቱ በዓል ለብቻው ሆሳዕና ማለት የአርያሙ መድኃኒት ማለት ነው። መድኃኒት ከሱ ውጭ የለምና ሰማይና ምድርን የፈጠረ እግዚአብሔር በልጁ በኢየሱስ ክርስቶስ ተገልጦ ዓለምን አድኗልና መጽሐፍ ቅዱስ እንዲህ ይላል። እርሱም ከጨለማ ኃጢአት አዳነን፣ እርሱንም ቤዛነቱንም ወደምናገኘው ወደ ፍቅሩ ልጅ መንግሥት አፈለሰን። በቃ ሁለት መንግሥት ነበር፤ አንድ የሰይጣን መንግሥት፣ አንድ የእግዚአብሔር መንግሥት። ከሰይጣን አገዛዝ ከባርነት በአዳምና በሔዋን አተነው የነበረውን ገፎ ወደ ዘላለም ወደ ፍቅሩ ልጅ መንግሥት አፈለሰን። ይህንን ያዙ። ቤዛ ማለት ይሄ ነው። ተወዳዳሪ ፊተኛ ኋለኛ የሌለው ቤዛነት ባለፈውም ብፁዕ አቡነ ገብርኤል ቤዛችን ኢየሱስ ክርስቶስ ነው ያሉት ትክክል ሆኖ ለሰሞኑ መነጋገሪያ፣ ለአንዳንዶች ደግሞ ይችን ቃል ወሰድ አድርገው ኢየሱስን ቤዛነት አይቀበሉም ማርያም ቤዛናት አሉ ለማለትና ለመጫጫህ ያችን ቃል ወስደው በሚዲያ ያለቀቁት፣ በወቅቱ ይሄ መልእክት ያስተላለፉትም አባት ትልቅ ይቅርታ ጠይቀዋታል። ቤተክርስቲያን ይባል ይሄ የሲኖዶስ ጉዳይ ነው። በወቅቱ ግን የተላለፈው የዓለም መድኃኒት ኢየሱስ ክርስቶስ ፊተኛ ኋለኛ የሌለው የመጨረሻው መድኃኒት እንደሆነ ቤተክርስቲያናችንም የምታወጀው ዕለት ለዕለት እሱን ነው። ቤዛ ኩሉ ሆነ፣ ለሁሉ መድኃኒት ሆነ። ነቢዩ ዳዊት የተናገረውን ቃል እርሱ አምላኬ መድኃኒቴም መጠጊያዬ ነው እጅግም አልታወክም። በቃ ነፋሳቱ ማዕበሉ ጸጥ የሚለው ሲያደርግም አይተነዋል። በጌታችን መድኃኒታችን ኢየሱስ ክርስቶስ ነው፣ ክብር ለስሙ ይሁን። ይሄንን የያዙ ምዕመናን የቅድስት ድንግል ማርያምን ቤዛነት ከአምላኳ ከጌታዋ ከፈጣሪዋ ከጌታችን ከኢየሱስ ክርስቶስ ጋር እያነጻጸርን እያወዳደርን አይደለም። እንዳንተ ያለ ማን ነው እኮ አለው ዳዊት። የክርስቶስ የጌታችን የኢየሱስ ክርስቶስን ቤዛነት መካድ ነው ወይ የቅዱሳኑን ቤዛነት መናገር ማለት? ቀደም ሲል እንዳልኩትም ሊቃውንቱ ብዙ ትምህርት ሰጥተውበታል። ወደ መቅደሱ ኑ፣ ቅዳሴውን አስቀድሱ። አንድ ቀን መጥተው ይው ቅዳሴውን፣ የክርስቶስን ቤዛነት የምንሰብክበት የምናገለግልበት ቅዱስ ስጋውን ክቡር ደሙን የምናቀርብበትን መንገድ ይመልከቱ። ያልገባችሁን ጠይቁ። ዛሬም ድረስ ስለ ስጋ ሞት ታስባላችሁ። ማርያም ከየት መጣ ነው? ሁለት ሺህ ዓመት ሆናት። ነይነም የማርያም ስትሉ ትላላችሁ። ነይነ እያልናት እኛ በስጋ ተነስተች ነው። ሶማ ተነስታ አድርጋለች። እንደ ልጇ አምነናል ተቀብለናል። ኤልሳ እኮ በጥላው እኮ ሙት አስነስተዋል። በሙት መንፈስ ነው ጌታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና አልአዛርን እኮ ከሙታን መካከል ጠርቶ አስነስቶታል እኮ። ምናልባት አንዳንዶች ዛሬ እንደምትሉት በቡኤል ዜቡል በአማልክት መንፈስ ነው የሚሉት አይነት ናቸው። ክርስቶስ የማስነሳ ስልጣን አለው። ስለዚህ ስለ ምድራዊ፣ ስጋዊ፣ ደማዊ ምክንያቱም ገንዘባችሁ ይበዛል፣ ስራ ታገኛላችሁ። ስለ ስጋችሁ ነው የምትጨነቁት፣ ስለ ምድራዊ ኑሯችሁ ነው የምትጨነቁት። እሰይ የተሳካልኝ ስትሉና ያለን ስኬት ማለት ደሞዝ መጨመር ማለት አይደለም። ስኬት ማለት በቃ ስራ አግኝቶ ስራ ልክ ነው፣ ክቡር ነው፣ ቅዱስና ነው፣ አንዱ ነው ለስጋዊ ህይወታችን። ከነፍሳችሁ ከሰማዩ መንግስት ይልቅ ስጋችሁ ላይ ሲሳካና ስትጮሁ ስትጨፍሩ ነው የምንመለከተው። ሐዋርያው ቅዱስ ጳውሎስ ግን እንደዚህ ይላል፣ የምድሩ ጭንቅ ነው፣ የሰማዩ ግን ደስታ ነው። ይህችን የያዙ ምእመናን እናንተ ምስጋና ለአምላካችን ለእርሱ ይሁን። ደግማችሁ አሁንም አመስግኑት፣ ድገሙት፣ አመስግኑት። ክብሩን ሲወስድ የምድሩ የሚታይ ነው፣ የሰማዩ ግን የማይታይ ነው። ለሚታየው ነው እናንተ ስራ አጌኝ ተሻል ከዛሬ ጀምሮ በባንክ ውስጥ ያለው ብር በስቶን ይሻላል። እኛ ስለ ሰማዩ ነው የምናስበው። የሰማዩን፣ የምድሩን የሚጨነቁ ሰዎች የሰማዩ አይገባቸውም። አሁን ድንግል ማርያም ነይ ስንላት ዛሬ በስጋ አካል ነይልን አይደለም ከሴቶች መካከል ተለይተሽ የሚለው ምስጋና ዛሬም ድረስ በምስጋና እንጠራታለን። የሉቃስ ወንጌል ምዕራፍ አንድ ቁጥር 48 ጀምሮ ስታነቡ ትውልድ ሁሉ ምን ይሉኛል? ያመሰግኑኛል። አንቺስ ትውልድ አይደለሽም። እኔስ ትውልድ አይደለሁም። እናንተስ ትውልድ አይደላችሁም። አመስግን ካለ መጽሐፍ ቅዱስ መጽሐፍ ቅዱስ ላይ ነው ያለው። ማመስገን ምናመሰግናት ለምንድን ነው? ከልጇ ጋር ወደ ግብጽ በርሃ ተሰዳለች። እንዴት አለቀልሽ! በረሃው ቦታ የጨለማው ጥልቀት ያራዊሁ ጋታ ነይ ነይ እምዬ ማርያም፣ ያንን በግብፅ አሸዋ ውስጥ ልጇን ተሸክማ የነገሥታት ንጉሥ የአማልክት አምላክን ያህል ይዛ የተሸከማትን ተሸክመው እነይ ስንላት ከአማኑኤልና ከልጇ ስሙን በሰየመችው መድኃኔ ዓለም ጋር ነው። ኧረ ነይ ነይ ነይ በሰላም የአማኑኤል እናት የመዳን ያለም ነይ ነይ የምዬ ማርያም፣ ከተወዳጁ ልጅሽ ከጌታችን ከኢየሱስ ክርስቶስ ጋር ነን ያልናት። ለፍርድ በግርማ ሞገስ ነው የሚመጣው፣ ቅዱሳኑን አስከትሎ ሲል ቅዱሳን መላእክትም አሉ። ቅዱሳን ስናነሳ ሁልጊዜ የተመረጠችው እስማርያ እግዚአብሔር ለጽዮን ማደሪያው ትሆን ዘንድ ጽዮንን መርጧታል። ጽዮን አምባ መጠጊያ መሸሸጊያ ነው ጽዮን የተባለች እመብርሃን ቅድስት ድንግል ማርያም ናት ሰው ሁሉ እናታችን ጽዮን ይላል ተራራውን ነው እንዴ በመንፈስ ቅዱስ ኃይል የተመረጠች መንፈስ ቅዱስ እንድናያት ልክ እንደ ኤልሳቤጥ መንፈስ ቅዱስ ሲሞላባት አይደለም ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ያለችው መምጣቷ ወደ እሷ መምጣቷ ደንቋት እኛ ለመሆኑ በዚህ በከፋው ዓለም ውስጥ ያለን ሰዎች ነይ ብንላት ከሰማይ ውረጂ እና በአካል ስጋ ኒሽ አይደለም አንተ በአካለ ስጋ ስርገና ስለ ጭቃና ስለ አፈር ታስባለህ መጽሐፍ ቅዱስ እንዲህ ይላል መጽሐፍ መክብብ ምዕራፍ 12 ቁጥር 2 ላይ አፈር ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳትመለስ ፈጣሪህን አስብ ስለ አፈር ታዋራለህ ስለ ጭቃ በዝቶልሻል አሁን እንደ ወጣሽ ባንክሽ ውስጥ ይሄ ነው እንዴ ይሄ እኮ የስጋ ነው የስጋ ሞት ስለ ሞት ታስባለህ በነፍስም በስጋም እንደሚባርክ እናውቃለን መጽሐፍ ቅዱስም የሚለን ባለጠግነት ራሱ በረከት አይደለም። ያለ ምንም የተገኘ ባለጠግነት የእግዚአብሔር በረከት ባለጠጋ ታደርጋለች ነው የሚለው መጽሐፈ ምሳሌ እንጂ ባለጠግነት፣ ሀብታም መሆን ቤት ገዝተሃል በቃ መኪና ገዝተሃል በዚህ ገብተሃል፣ ይሄ እርግማን ነው። ከዚህ እርግማን እግዚአብሔር ያውጣል። በእግዚአብሔር በረከት በኩል የምናገኘው ግን ሀብት ይበዛልሻል። አሜን ብላችሁ እግዚአብሔርስ አመስግኑ። አዎ ክብር ምስጋና ይግ አመስግኑ። እኛ የምናስበው ስለ ጌታችን ኢየሱስ ክርስቶስ ሲናገር ሐዋርያው ቅዱስ ጳውሎስ የኢየሱስ ሕይወት ደግሞ በሚሞት ሥጋችን ይገለጥ ዘንድ እለት እለት የኢየሱስን ሞት ተሸክመን እንዞራለን። ያ ሞት የተነሳ ሞት ነው፣ ትንሣኤ ነው። እራሱ ኢየሱስ ክርስቶስ ትንሣኤ ነው፣ አደለ እነዛ እኮ ያለ በዮሐንስ ወንጌል 11 ላይ እኔ ሕይወትና ትንሣኤ ነኝ። እራሱ ትንሣኤ ነው። አሁን ስለ ሞት ስለ ሥጋ ምናስብበት አይደለም። ከስጋዊ ምድራዊ ደማዊ አሳሰብ ውጡ። በእውነት ክርስቶስን አምልኩት። በእሷ ምክንያት የመጣውን እመቤታችን ቅድስተ ቅዱሳን ድንግል ማርያምን እናመስግናል። ክብር ምስጋና ለአምላካችን፣ ለወለደችው ለቅድስ ድንግል ማርያምን ምስጋና ይድረሳል። የእሱ የአምልኮ ነው፣ እሷ ግን የቅድስና ነው። ስለዚህ ነይ ነይ ማርያም ስንል በስጋ ትመጣለች እንዴ? በአካል ትመጣለች ማለት ገና ድንኳን ነው የምታስቡት ማለት ነው። ስለ ስጋዊ ነገር ነው የምታስቡት ማለት ነው። ሐዋርያው ቅዱስ ጳውሎስ እንዲህ ብሎናል። ድንኳን የሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንፃ እንዳለን እናውቃለን። ምስጋና ለእሱ ይሁን። እኛ ህንፃዎች ነን፣ የእግዚአብሔር ህንፃዎች። ስለ ስጋ ስለ ድንኳን አናወራ። ነይ ነይ ስንላት አይደነቃችሁ። ቤታችንን በበረከት እንድትሞላለን ነው። መጽሐፈ ምሳሌ ላይ የእግዚአብሔር በረከት በቅዱሳን ራስ ላይ ነው አለን። በረከትሽ ይደርብን ስንል ለእሷ የተሰጣት በረከት የተረፈረፈ ነው። ጸጋዋ የተረፈረፈ ነው። ጸጋን የሞላብሽ ነው ያላት የሷ ጸጋ ዛሬን በኛ ይደር። ሸክላ፣ ስለ ሸክላ፣ ስለ አፈር፣ ስለ ጭቃ ታስቡ። ይሄ አሁን የለበስነው ስጋ ሰው ሆይ አፈር ነህ ነው የሚለው። ትሆናለህ አይደለም አፈር ነህና ወደ አፈር ትመለሳለ። እንዴት ትመጣለች ማርያም? ይሄ ጥያቄ ስለ አፈር ነው። አሁን ማለት ነው መቤታችን በቀኙ ናት ዛሬ ምስጋና ይድረሳት። በረከቷ ግን በዓለም ሁሉ ሙሉ ነው። ሐዋርያው ቅዱስ ጳውሎስ እንዲህ ብሏል፤ የኃይሉ ታላቅነት ከእግዚአብሔር እንጂ ከሰው እንዳይሆን ይህ መዝገብ በሸክላ እቃ ውስጥ አለ። ሸክላ ብሎ ሰውነት፣ መዝገብ ብሎ ነፍስ፣ የማትጠፋ ነፍስ። ይች መዝገብ ያለችው በሸክላው ውስጥ ነው። ነፍስህ ያለው በሸክላ ውስጥ ነው። ስለ ሸክላ አይደለም አሁን የምናወራው ስለሚጠፋው ስጋ አይደለም የምናወራው እሱንማ ሞትን ድል አድርጎ ሙስና መቃብናት ፍቶ ሞት ሆይ መውጊያህ ወዴት አለ የተባለው ኃይልህ ተሸነፈ ሞትን አሸንፎ ድል አድርጓል የእኔና የእናንተ ጌታ ትንሳኤ የምንለው እሱን ነው ስለዚህ የአምላካችን የክርስቶስ ቤዛነት ቤተክርስቲያናችን ከሁሉ በላይ የምትቀበለው፣ የምታምነው፣ የምትከተለው፣ የምትኖረው፣ የምንኖርበት ትልቅ የእምነታችን መገለጫ ነው። የክርስቶስ ቤዛነት፣ የቅዱሳኑ፣ የጻድቃኑ የሰማዕታቱ ቤዛነት ስንል ግን በሊቃውንቱ እንደተገለጸው ነው። አታወዳድሩብን። በእርግጥ ጉዳዩ ሁላችንን ያሳሰበ ነው። ስለ ክርስቶስ ቤዛነት ሳይሆን ያነሳ ነው። እኛ ድንግል ማርያም ቤዛዊት አትባልም ስለተባለው ነው። እሳቸውም ደግሞ ወዲያው በአፋጣኝ ይቅርታ በመቤቴ በድንግል ማርያም ፊት በቅድስት ቤተክርስቲያን ፊት ጠይቀዋል። እችን ግን እናንተ ቶሎ ያዛችሁና ህዝቡን ለማሳሳት እንደዚህ አታድርጉ። የክፉ አሰራር፣ የዲያብሎስ አሰራር አሁንም የተወጋ ይሁን በክርስቶስ ደም የተወጋ ይሁን። የሚለያየውን ቤተ መቅደሷ አዳለችውን ቤዛነቱን ለማስካድ ቤዛነቱን አትተዋለች ለማለት በእውነቱ ይሄን የምታደርጉ እናንተን የሚያሰራውን ይሄን ዲያብሎስ ይገስጽልን ክፉ መንፈስ። ሶስት ሰዓት ሙሉ ቅዳሴ የምንቀድሰው በክርስቶስ ቤዛነት ነው። እኛ ገንዘብ አግኝተህ ትሄዳለህ፣ ብር ሀብት ጫጭቀህ ትሄዳለህ፣ ወርቅታ አሁን ስትሄድ ጥሩ ስራ ታገኛለህ፣ ጥሩ መኪና አይደለም ማለት ይሄ ስጋዊ ነው። ስለ ስጋ ማሰብ ሞት ነው ይላል። እሱን ደግሞ እግዚአብሔር ይሰጣል፣ ነፍስን ሲባርክ ስጋንም ይሰጣል። እንግዲህ እኔ ነኝ የማርያም ማለት ምንድን ነው ጉዳቱ ያልኩትን ከየት ትምጣ፣ ሁለት ሺህ ዓመት ሆናት፣ ወዴት ትምጣ፣ ከየት ትምጣ ምናምን የሚሉ የሚመጣው ኢየሱስ ነው፣ ልክ ነው። እሱማ ማራናታማ በደንብ ራ ዮሐንስ መጨረሻ ላይ ያለውማ፣ የመጨረሻው ፍጻሜያችን ነው፣ የጠበቅነውም ነው። አሁን በረከትሽ ይምጣልን፣ ጸጋሽ ይብዛልን፣ አንቺ ላይ የሞላው መንፈስ ቅዱስ እኛም ላይ ይምጣ ይደርብን፣ ይሄንን ነው ሞት። ስለተባለው ደግሞ ባካችሁ፣ ይሄ ተራ ጥያቄ ነው። በትንሳኤው ዘለ ክብር እኮ እንነሳለን። የሚሞተው ስጋችሁ በማይሞተው በማይበሰብሰው ስጋ ይነሳል ነው የሚለን። የውጭ ሰውነታችን ቢጠፋ እንኳን የውስጥ ሰውነታችን እለት እለት ይታደሳል። የውስጥ ሰውነት ማናት? ነፍስ። የውጭ ሰውነት ማን ነው? ስጋ። ይሄ ቢጠፋ የውጭ ሰውነት ነፍስን የፈጠራት ስጋን የፈጠረ አምላክ እሱ ያውቃል። እግዚአብሔር የተመሰገነ ይሁን።